ወር ውስጥ ቅድስት ቤተ ክርስቲያናችን ዘመነ ጽጌ ብላ ትጠራዋለች። ይህ ዘመነ ጽጌ ሁለት ነገሮችን በውስጡ የያዘ ሲሆን አንደኛው ስለ እመቤታችን ስደት የሚነገርበት ስደቷ የሚታሰብበት ምእመናን ከስደቷ ተስፋ እናገኛለን ብለው የሚማጸኑበት ሊቃውንቱ በማህሌት የሚያመሰግኑበት ጊዜ ነው። እመቤታችን ሁል ጊዜም ከመመና ልቦና የማትጠፋና ሁልጊዜ የሚያመሰግኗት ቢሆንም በዚህ ዘመን ደግሞ ልዩ መታሰቢያ ተሰጥቷት ትታሰባለች ሁለተኛው እመቤታችን በጽጌ ጽጌ የሚለው የአበባ ዘመን ማለት ነው ከዚያ ዘመን ጋር እመቤታችን ስለምትመሳሰል ብዙ ምሳሌዎች ስላሏት ያን ዘመን የጽጌ ለእመቤታችን ተሰጥቶ ይታሰባል ማለት ነው የመጀመሪያውን ስናይ ዘመነ ጽጌ ማለት እንደተነጋገር ነው የአበባ ዘመን ማለት ነው ይህ ዘመነ ጽጌ በመቤታችን ይመሰላል ጽጌ የሚመጣው የክረምት ዘመን ካለፈ በኋላ ነው ክረምት የልምላሜ ዘመን ነው የጭቃ ወቅት ነው ሰው ይሳቀቅበታል ሆኖም ግን ክረምት ጥቅም አለው ለምን ቢባል አበባዎቹ የተገኙት ፍሬዎቹ የተገኙት በክረምት ስለሆነ ስለዚህ ክረምት ጥቅም አለው ግን አሰቃቂ ነው ክረምት ልምላሜ ያለ ፍሬ ግን የለም ክረምት ለገበሬዎቹ የተስፋ ዘመን ነው። የሚፈልጉትን እሸት አይበሉበትም ግን የተስፋ ዘመን ነው በዚህ ዘመን ይደርስልናል ብለው ቅጠሉን እያዩ በተስፋ ብቻ የሚጠግቡበት ጊዜ ነው ለአመቱም ሙሉ የጥጋብ ዘመን ፍሬ ለመውቃት ክረምቱ መሰረት የሚጣልበት ወቅት ነው ቢያሰቅቅም ግን ይጣፍጣል። የኋላውን ዘመን ደስታ ስለሚያስቡ ጭቃውን፣ ዝናቡን፣ ነጎድጓዱን ይታገሱታል። ስለዚህ የክረምቱ ዘመን እና የጽጌው ዘመን ከእመቤታችን ጋር በምን ይመሳሰላል ያሉ እንደሆነ ክረምት የነቢያቱ ዘመን ምሳሌ ነው። ክረምት የዲያብሎስ የአሰቃቂው ዘመንም ምሳሌ ነው። በዚያ ዘመን ክረምቱ አሰቃቂ ነው። ዲያብሎስም ሰዎችን ከእግሩ በታች አድርጎ ሲገዛበት የነበረው ዘመን አሰቃቂ ነው። ክረምት የነቢያቱ ዘመን ለምን ተባለ ቢባል የነቢያቱ ዘመን ክረምት ልምላሜ እንጂ ፍሬ የለም። ፍሬውን ብቻ እያደረጉ በተስፋ የሚኖርበት ጊዜ ነው። ከጽጌው ከፍሬው እንደርሳለን እየተባለ ነቢያቱ ይወለዳል የሚለው ነገር ተገልጾላቸዋል። ግን በተስፋ የኖሩበት ነው እንጂ ፍሬውን አላዩ የሆነ ሆኖ ቅጠሉን ስለሚያዩ በዚያ ተስፋ እንደርሳለን እያለ ገበሬው እንደሚጠብቅ ከጽየውም ሳይደርስ ሊሞት ይችላል። ሆኖም ግን ቅጠሉን በማየት እደርሳለሁ እያለ ሁልጊዜ እየተደሰተ ይኖራል። ጭቃው ቢያሰቅቀውም፣ ዝናቡ ቢያሰቅቀውም ያ ልምላሜ ስለሚያይ በተስፋ ነው የሚኖረው። ተስፋ አይቆርጥም። ነቢያቱም በመጋዝ ቢሰነጠቁም፣ ወደ ገደል ቢጣሉም፣ ቢሳደዱም፣ ቢሰቃዩም ግን እመቤታችንን በትንቢት ልምላሜ ያየዋት ስለነበረ ተስፋ አይቆርጡም ነበረ እና ያ ክረምት የነቢያቱ ዘመን ምሳሌ ነው። ጽጌ የክርስቶስ ዘመን የእመቤታችን ዘመን ምሳሌ ነው። ለምን? በክረምት የተዘራው በጽጌ ዘመን አብቦ ይታያል። ነቢያቱ የዘሩት ትንቢት አብቦ አሸብርቆ የታየው በእመቤታችን ነው፣ ከእመቤታችን በኋላ ነው። ይህንን ጠቢው ሰሎሞን ሲገልጸው እስመናሁ ክረምት ሀለፈ ወዝናብን ይገባ ድሬሁ እነሆ ዝናቡ አልፎ ሄደ፣ ቀነቱ ተመለሰ። ጽጌ አስተራየ በውስተ ምድር ነ። አበባህም በምድር ላይ ታየ። ጊዜ ገሚድ በጽሐ ቆርጠን የምንበላበት እሸቱን የምንበላበት ጊዜ ደረሰ። ቃለ ማዕነቅ ተሰማ በውስተ ምድር ነ። ቁርያዎች ሁሉ የሚያሽካኩበት የሚጮሁበት ዘመን ደረሰ እያለ ይናገራል። እነሆ ክረምት አለፈ የሚለው በአንድ በኩል ሰሎሞን የእስራኤል የመከራ ዘመን ክረምት ይባላል። ሰባው ዘመን የባቢሎን ግዛት፣ ያ ዘመን አለፈ። ጊዜ ገሚድ ጽጌ አስተራየ ነቢያቱ እየሰበኩ የደስታ ዘመን መጣ እያለ ተረጉመዋል። ወደ ምሥጢሩ ሲተረጉም ግን እነሆ ክረምት አለፈ የአዳም የመከራው ዘመን አለፈ። ጽጌ አስተራይ በሙድረው በውስተ ምድርነ ጽጌ ክርስቶስ በምድራችን ላይ ተገለጠ። ስለዚህ የመከራው ዘመን አለፈ። ጊዜ ገቢድ በፀሐ ጽያው ተቆርጦ ብቻ አልቀረም፣ ቆርጠን የምንበላበት ጊዜ ደረሰ። የቁርያዎች ድምፅ ተሰማ። የእነ ዮሐንስ መጥብቅ ስብከት መንግስተ ሰማያት ቀርባለችና ንስሐ ግቡ እያሉ የእነሱ ስብከት ተሰማ። የሐዋርያቱ ስብከት ተሰማ እያለ በመሐልይዘ ሰሎሞን ምዕራፍ ሁለት ቁጥር አስራ አራት ላይ ገልጾታል። ስለዚህ ክረምት አለፈ የሚለው የመከራውን ዘመን ነው። እመቤታችን በጽጌ የተመሰለችበት ምክንያት ምንድን ነው ሲባል ጽጌ አበባ ማለት ነው። እነዚህ አበቦች አይፈትሉም፣ አይደክሙም ጌታችን በማቴዎስ ወንጌል እንደተናገረው። ነገር ግን ከራሳቸው የፈነደቀው አበባ ለእነሱ ልብስ ይሆናቸዋል። መልሶ ያኑ ልብስ አድርገው ይኖራሉ። እመቤታችን በዚህ ዓለም ለጆሮቿ ጌጥ ለአይኖቿ ኩል ለእጆቿ አምባር ለእግሮቿ ጫማ በማድረግ ልብስን በመቃየር አልደከመችም። የእመቤታችን ልብሷ ምንድን ነው ቢባል ራሱ ኢየሱስ ክርስቶስ ነው። አበቦቹ ከራሳቸው ያወጡትን አበባ ልብስ አድርገውት ያጌጥ ሁኗቸው እንደሚኖር ለእመቤታችን ጌጧ ልጇ ነው። ለዚህ ነው ቅዱስ ዮሐንስ በራዩ መጽሐፉ ምዕራፍ አስራ ሁለት ላይ እነሆ በሰማይ ታላቅ ምልክት ታየ ፀሐይን የለበሰች ሴትም አየው። እግሮቿም ስር ጨረቃ ነበር፣ ጨረቃን ተጫምታ ነበር። በራሶቿም ላይ አስራ ሁለት አክሊሎች አክሊላት ነበሯት ይላል። ይሄም ያመለክተው ፀሐይን ለበሰች የተባለው ፀሐይ ክርስቶስ ነው። እንዲያውም የዚች ዓለም ፀሐይ ጠዋት ነበረች፣ ማታ ግን ትጠፋለች። ኢየሱስ ክርስቶስ ግን ፀሐይ ዘኢየዐርብ የማይገባ ፀሐይ ነው። ይችኛይቱን ፀሐይ ቢለብሷት ቀን ብቻ ነው፣ ሌሊት ግን ሊለብሷት አይቻልም። ኢየሱስ ክርስቶስ ግን በሌትም በቀንም የሚያበራውን ሁልጊዜ የማይለይ ብርሃንን ለብሳ ትኖራለች እመቤታችን። የዚችን ዓለም ፀሐይ በሽተኞች ሊሞቋት አይችሉም። ህዳሪ መውጣት የማይችሉት ወደ ውጭ መውጣት የማይችሉት ሊሞቁት ሊሞቋት አይቻላቸውም። ለምን? መውጣት ስለማይችሉ። ክርስቶስ ግን ድውያን በቤታቸው ሆነው እስረኞች በታሰሩበት የሚሞቁት ፀሐይ ነው። ስለዚህ ይህን ፀሐይ የለበሰችው ሴት እመቤታችን ናት። ማርያም እሰ ረህግት ይህቲ እንኩሉ ሰርጎ ዓለም ቬንተዝ አሰርገዋ በኩሉ ሰርጎ መንፈሳዊ ይላሉ ኢትዮጵያዊ ሊቃውንት። ማለት ምን ማለት ነው? እመቤታችን ከዚህ ዓለም ጌጥ የራቀች ነበረች። የዚህን ዓለም ጌጥ ስለናቀችውም ወይም ከዚህ ዓለም ጌጥ በመራቋም በሁሉም መንፈሳዊ ጌጦች አስጌጣት ይላል። ስለዚህ የእመቤታችን ጌጧ ልጇ ነው። የእመቤታችን ጌጧ መንፈስ ቅዱስ ነው። ይህንን የለበሱ ናቸው። አስራ ሁለቱ አክሊላት አስራ ሁለቱ ሐዋርያት ናቸው። እነሱም ጌጦቿ ናቸው። እሷን መልሳ ለእነሱ ጌጣቸው ናት። ሞገሶም ለሐዋርያት ሞገሰ ስብከቶሙ ለሐዋርያት እንላታለን። ለሐዋርያትም ጌጣቸው ናት። ጨረቃን ተጫምታ ነበር። ጨረቃ ዮሐንስ መጥምቅ ነው። ጨረቃ ሰርቅ ካደረገችበት ቀን ጀምሮ እስከ አስራ አምስተኛው ቀን እየሞላች እየሞላች ትሄድና በአስራ አምስተኛው ቀን ሙሉ ትሆናለች። ዮሐንስ መጥምቅ አንገቱን ከተቆረጠ በኋላ አስራ አምስት ዓመት አስተምሮ አርፏል። ጨረቃን ተጫምታ ነበር ማለት በእግሯ ማለት እግሯ ስር ገና ከእናቱ ማሕፀን ሆኖ ስለሰገደላት ነው። ስለዚህ አበቦቹ ከራሳቸው አመንጭተው አበባው ጌጥ እንደሚሆናቸው ለእጽዋቱ እመቤታችንም የወለደችው ልጇ መልሶ ለራሷ ጌጥ ነበረ። ይሄ ነው በአበባ የተመሰለችበት ምክንያት። በሌላ በኩል አበባ አበቦቹ ደስ ይላሉ። አበባ የማይማርከው የለም። እመቤታችን ያልማረከችው ሰው የለም። ነገስታቱም ዘውዳቸውን አሽቀንጥረው እስከ መሰደድ ደርሰዋል። ሰማይታቱ በእሳት እስከ መግባት ደርሰዋል። ነቢያቱም ይወዷታል። ወደዋት ወደዋት ውበቷ ያሳሳቸውና ስላልደረሱባት ግን አህይእቲ ዛቲ ብለው ቁጭሉ ነበረ። ማናት ያቺ እንደ ጎህ የምትጎበኝ ይላሉ። ውበቷ ያሳሳቸውና ያልናፈቃት የለም እመቤታችን። መላይክትም ይናፍቋታል። ከፊት ጀምረው ይወዷት ይመኟት ነበረ። ዛሬም ደግሞ ይሻሙባታል። ስለዚህ እመቤታችን በአበባ የተመሰለችበት ምክንያት ይሄ ነው። ከአበባ ለማር የሚሆን ወለላ ይቀሰማል። ከእመቤታችን ለቅዱሳን የሚጥም ክርስቶስ ተገኝቷል። በሌላ በኩል ጽጌ፣ ነቢያቱ ጽጌ ይባላሉ። ለምንድን ነው ቢባል፣ ንብ ከጽጌ አበባ ወለላ ቀስማ ወይም ደግሞ መዓዛ ቀስማ ያንን የማር ወለላ አድርጋ ትሰራዋለች። እመቤታችን የወለደችው ልጅ በነቢያቱ ነቢያቱ አበባ ሆነው ከነሱ የተቀሰመው የትንቢት አበባ ከእመቤታችን ልጅ ሁኖ ተወልዷል። የማር ወለላ ሁኖ ተወልዷል። ስለዚህ እመቤታችን ነቢያቱ ጽጌ ናቸው። ከነሱ ተቀሰመ። ህየንተ አክናፈ ንህብ አክናፈ መንፈስ ቅዱስ ጸለለች። እመቤታችን ንብ ክንፎች አሏት፣ ክንፏንም ትለብሳለች። አንቺ ደግሞ አንቺ እንደ ንብ ነሽ ይላታል ሊቁ። ንብ ክንፋላት፣ አንቺ ደግሞ የመንፈስ ቅዱስ ክንፋለሽ። ንብ ህየንተ ጸቃሁ ዘይት የበሮ ንህብ ባስተጋበው ጽጌያት አበቦችን አጠራቅሞ ቀስሞ ቀስሞ በሚሰራው ወለላ ፈንታ የነቢያት ጽጌ የነቢያት መዓዛ ሀንቺ ተቀስሞ በእነሱ ተቀስሞ በአንቺ ላይ ፈሰሰ ያም ክርስቶስ ነው ይላል። ስለዚህ ነቢያቱ የጽጌ ምሳሌዎች ናቸው። ያ ተቀስሞ በእመቤታችን ፈሰሰ። ሌላው ጽጌያት መዓዛ አላቸው። መዓዛቸው ልብን ይስባል። ለሚያሸታቸው ሁሉ ይጥማሉ። እመቤታችን መዓዛዋ ልዩ ነው። ለዚህ ነው እጸኮን እንከ እሰመቺ እመቤታችን አንቺን የበረሃ እንኮይ ብየሻለሁ። ጽጌ ጽጌ ድንግልናኪ ምዞ ለአንፌ የድንግልናሽ አበባ ከድንግልናሽ የተገኘው አበባ ክርስቶስ ለአፍንጫዬ ሸተተው መዓዛ ሆነው ጣፈጠው። ወፍሬ ነጽህኪ ጢሞ ለጉሬ የንጽህና ሽፍሬ ለጉሮሮዬ ምን ጣፈጠ። ስለዚህ በማእዛነቷ አሁን በዚህ በምንኩስናው ስርዓት ቤትውና ዘበህዳት የሚባል የቤትውና አይነት አለ። ምንድን ነው ይሄ? ሰውነት የማይታጠቡበት የቤትውና አይነት ነው። ሰውነት አይታጠብም። ለምንድን ነው? ዝም ብሎ እግዚአብሔር የሚያገለግሉ ጊንጥም ቢነድፍ መንቀሳቀስ የለም። ግን የሚገርመው ሰውነታቸውን አንድ ቀን ሳይታጠቡ ገና ከሩቅ ሀገር ሲመጡ ቅዱሳኑ መዓዛቸው ይታወቅ ነበር። የናቡነ ገብረ መንፈስ ቅዱስ የናቡነ ተክለ ሃይማኖት ከበረሃው ከሩቅ ይሸጣሉ። ይሄ መዓዛ ከየት የተገኘ ነው ቢባል ወይ ሽቱ አልተረበረቡም፣ ወይም ሳሙን አልታጠቡም። ከየት የተገኘ ነው ቢባል እመቤታችን ናት መዓዛቸው። መዓዛ ሆሙ ለቅዱሳን እንዳላት ቅዱስ ያሬድ። ስለዚህ እመቤታችን የቅዱሳን መዓዛቸው ስለሆነች ጽጌ ትባላለች። ሌላው ጽጌ ንብ ይቀስማታል። እመቤታችን ደግሞ መልሳ ደግሞ ራሷ ጽጌ ስቶን ፊት እሷን በንብ መስለናል ነቢያቱን በጽጌ አሁን ደግሞ እሷ መልሳ ደግሞ ጽጌ ስቶን ንብ የተባሉ ቅዱሳን ይቀስሟታል። እሷን ይቀስሙና ንብ ጽጌ ቀስማ ማር እንደምሰራ እሷን ቀስመው እንደ ማር የሚጣፍጥ ምግባርን ደግሞ ይሰራሉ እነሱ። በዚህ ለምግባር መሰረታቸው እመቤታችን ስለሆነች ጽጌ ትባላለች። በሌላ በኩል ጽጌ ለፍሬ ይበቃል። እመቤታችን ደግሞ ፍሬ ክርስቶስን ወልዳልናለች። ገነት የነፈገችንን ፍሬ ያገኘ ነው ከእመቤታችን ነው። ሊቁ አባ ጊዮርጊስ ዘጋስጫ በመጽሐፈ ምሥጢር ሲናገር አዳም እንኳን ሳተ፣ አዳም እንኳን ወደቀ። አዳም ገነት ውስጥ ቢኖር ኑሮ እሱ ከነሚስቱ ሚስቱ እፀ ሕይወትን እየበላ ይኖር ነበር እንጂ እኛ እናገኛትም ነበር። ስለ ሳተ አዳም ባይሰት ኑሮ አንቺ አትወለጅም ነበር። ስለዚህ በገነት የተነፈግነውን እፀ ሕይወት አንቺ ሰተሽናል፣ ና እናመሰግንሻለን እያለ ያመሰግናታል። ስለዚህ እመቤታችን በገነ በጽጌ ዘመን አብቦ መቅረስ ስለሌለ ፍሬ እንደሚገኝ እመቤታችንም ደግሞ ፍሬ ክርስቶስን አስገኝታለች። እና በዚህ ምክንያት የጽጌ ዘመን፣ በሌላ በኩል ጽጌ የጥጋብ ዘመን። የጥጋብ ዘመን ማለት ረሃብ የሌለበት ነው። ክረምት እርሃብ አለ፣ ቅጠል ብቻ እንጂ ፍሬ ስለሌለ። በነቢያቱ ዘመን የጽድቅ ረሃብ ነበረ። የወይን ፍሬዋን ፍሬውን ክርስቶስን በአብራካቸው ተሸክመውታል፣ ግን አልበሉትም አልደረሱ በወገባቸው አለ በእና አብርሃም ወገብ ነው የመጣ ግን አልተመገቡትም። ረሃብ ነበር፣ የጽርቅ ረሃብ ነበር። በጽጌ ዘመን ጥጋብ አለ። በእመቤታችን ዘመን ክርስቶስን ጠገብ ነው በላ ነው ጠጣ ነው። ሐዋርያቱም ዳሰሱት እኛም በላ ነው አሁን እኛም እየተመገብ ነው እንገኛለን። ስለዚህ ጽጌ የጽጋብ ዘመን ነው። በክረምት የተዘራው በጽጌ ዘመን ይታጨዳል። ነቢያት የዘሩን በእመቤታችን ጊዜ አጨድ ነው። ጌታችን ለዚህ ነው ሌሎች ዘሩ እናንተን ግን እንድታጭዱ እልካችኋለሁ ብሎ ዮሐንስ አራት ላይ የተነገረው ስለዚህ በጽጌ ዘመን የተመሰለችበት ምክንያት ይሄ ነው። እንግዲህ ከዚህ ጋር ተያይዞ በዚሁ ዘመን ጽጌ መባሏ ብቻ ሳይሆን እመቤታችን ወደ ግብፅ መሰደዷም የሚታሰብበት